በመላው የእስልምና እምነት ተከታዮች ዘንድ በድምቀት የሚከበረው የ1 ሺህ 446ኛው የዒድ አል-አድሃ አረፋ በዓል በአርባምንጭ ከተማ በተለያዩ ሃይማኖታዊ ስነ ሥርዓቶች በድምቀት ተከብሯል። በሙስሊሙ በነቂስ ወጥቶ በዓሉን በስግደትና በተለያዩ ሥርዓቶች ማክበሩን የገለጹት የደቡብ ኢትዮጵያ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሀጂ ያሲን ከድር የጋሞ አካባቢ ሰላማዊ መሆን ለሁሉም ሃይማኖቶች ምቹ እንደሆነ ተናግረዋል። ባሉ በጣም ደስ የሚል ሙስሊሙ ማህበረሰብ በነቂስ ወደ አስፋልት መመውጣት ሰላሙን ባገኘ መልኩ፣ አንድነቱን በጠበቀ መልኩ በሰላም ሰግደን ያለምንም እንከን ተከናውኖ ነው የሚገኝ ነው እና ይህ የጋሞ አካባቢ ምን ያህል ሰላማዊ እንደሆነ እና ምን ያህል ለህዝብ ሙስሊሙ ሆነ ለሌላውም ምቹ መሆኑን ነው የሚያሳየው ለ1 ሺህ 446ኛው የዒድ አል-አድሃ አረፋ በዓል። በመላ ዓለም የሚገኙ የሙስሊም ህብረተሰቦች እንኳን አደረሳችሁ እንኳን አደረሰን ላለው በአርባ ምንጭ ከተማ በዓሉ በተሳካ ሁኔታ እንዲከበር ወጣቶች ቀደም ብለው የተለያዩ ዝግጅቶችን ሲያደርጉ እንደነበር የገለጸው የጋሞዞን ሙስሊም ወጣቶች ሊግ ዋና ሰብሳቢ ወጣት አህመዲን ሰይድ ወጣቱ ትውልድ በሰከነ ሳቢ ለሀገር አንድነት በህብር ሊቆም እንደሚገባ ተናግሯል። ወጣቱ ለልማት ለሀገር ልማት እንዲሁም እድገት ፍቅርና ሰላምን የሚሰብክ የጥላቻን መንፈስ የሚያስወግድ ወጣት ሆኖ በአራያ በእስላማዊ አራያ እንዲሁም በስነምግባር ምግባር የታነቀ ወጣት እንዲፈራ ትልቅ አስተዋጽኦ እያደረግን እንገኛለን እና በዚህ አጋጣሚ ለወጣቱ ማስተላለፍ ንፈልገው ከትኩሳት ከአጉል ትኩሳት ወጥቶ ወደ መቻቻልና ወደ አንድነት በመምጣት የሚያዋጣንና እንዲሁም ዘላቂ ነገር ሊያመጣ የሚችለው ያ ነው እና ሁሉም ስሜቱን ዋጥ አድርጎ ወደ አንድነቱና ወደ መቻቻሉ የሚመጣበት መንገድ ሊፈጠር ብዬ ያምናል። ለሀገር አንድነት ሁላችንም አብረን መቆም አለብን። የበዓሉ ተሳታፊዎች የዒድ አል-አድሃ አረፋ በዓል በአርባ ምንጭ ከተማ በአንድነት በመቻቻልና በፍቅር መከበሩን ጠቁመው ከተማዋ የሰላም ተምሳሌት መሆኗን በማውሳት ሕዝበ ሙስሊሙ አብሮነቱን በማጠናከር ለሀገር አንድነት በጋራ ሊቆም እንደሚገባ ገልጸዋል። አጓምጫው እንደ ስሟ ፍቅር እንደመሆኗ መጠን በጣም ለየት ያለ ነበር። ድባቡም እንደምታየው ሁሉም በ ደስ በሚል ሁኔታ እያከበረ ነው የሚገኘው። እና ይህ ደግሞ በጣም ተጠናክሮ መቀጠል አለበት። አንድነቱ፣ ፍቅሩ፣ መተሳሰብ ተጠናክሮ መቀጠል አለበት። እና የአርባምንጭ ህዝብ በሙሉ እንኳን ለዒድ አል-አድሃ አረፋ በዓል በሰላም አደረሳችሁ፣ አደረሰት። በጣም ኢዱ አሪፍ ነው፣ በደህና አሳልፈናል። ቆንጆ ነው ነው ምለው ፍቅር፣ አንድነት፣ መቻቻል፣ ህብረቱ በጣም ውዴታ ላጣውን መረዳዳት ከአንዱ አንዱ አንቲቲ አንተ ተባብለን መኖር ሁላችንም ሀገር አንድነት መቆም አለብን። ምክንያቱም ለሀገር ሀገራችን ስትኖር ነው እኛ መኖር የምንችለው ሀገራችንን ማስጠበቅ የምንችለው ደግሞ እኛ ሰላማችንን ስጠብቅ ነው። አርባ ምንጭ አርባ ምንጭ ህዝቡ ደስ የሚለው ነገር ትልቅ የሰላም ማህበረሰብ የሆነ ማህበረሰብ ነው። በዛም ላይ ደግሞ ከምንም የበለጠ ሰላም ወዳድ የሆነ ማህበረሰብ ነው። ህዝበ ሙስሊሙም ከዚህ የበለጠ ለሰላም የሚተጋና ለሰላም የሚወድ የሆነ ማህበረሰብ እንደሆነ ትልቅ ማሳያ ነው። ህዝበ ሙስሊሙ ማሳለፍ ያለበት ያው ለለሉት እየሰጠን የሰጠን ካለነው አቅም እያካፈልን ያው፣ ሙስሊም እርስ በርስ ይደጋገፋል። ለለሉት እየደገፍን ካለው እያካፈልን እናሳልፋለን ማለት ነው የአረፋ በዓል ሃይማኖቱ በሚፈቅደው መልክ ያለው ለሌለው በማካፈል የሚያከብረው የመረዳዳት በዓል መሆኑንም ሐጂ ያሲን ከድር ገልጸዋል። አረፋ ማለት ዒድ አል-አድሃ ወይም አድሃ ማለቱ ዱሂያ ማለት እርድ ማለት ማለት ነው። ይሄ ማለት ምንድን ነው? በአሁኑ ሰዓት እያንዳንዱ ሙስሊም ነብይ አባታችን ነብዩላ ኢብራሂም ወይም አብርሃም እንደምንለው አላህ ሱብሃነሁ ወተዓላ በፈተናቸው ጊዜ ያው እንግዲህ ልጁ የተሰጠው በስተመጨረሻ ሰዓት ነው፣ ባረጁ ሰዓት ነው እና መጨረሻ ላይ ያው ይፈተናቸው ፈለገና ልጅን መስዋዕትነት አቅርብ ብሎ ባላቸው ጊዜ ያንን መስዋዕትነት በማቅረባቸው ፈተና ስላለፉ ከዛም በኋላ በዛ ምትክ ከገነት የተቀለበ ሙኩት በግ ተሰጥቷቸዋል። ያን ባይኖር ኖሮ ዛሬ እያንዳንዱ ሙስሊም ምን ይገጥመው ነበር ብለን እናስባለንና በዛ መሰረት እያንዳንዱ ሙስሊም ሙኩት በግ በማረሽ ለአንድ ሰው አንድ ፍየል በሬ ከሆነ ለሰባት ሰው ወይም ለአምስት ሰው እየተካፈሉ ከዛም በኋላ ያንን ሶስት ቦታ በማድረግ አንደኛውን ለራሳቸው በዕለቱ ይበላሉ፣ ሁለተኛውን ለምስኪኖች ይሰጣሉ፣ ሶስተኛውን ደግሞ በሚቀጥሉ ቀናቶች እየበሉ ይጠቀማሉ ማለት ነው። ህዝበ ሙስሊሙ በዓሉን ሲያከብር ለተቸገሩ ወገኖች ማዕድ በማካፈል ሊያሳልፍ እንደሚገባም ተመላክቷል።